አርዕስተ ዜና። የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከስድስት ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለሥልጣን ውሳኔን አግዷል። ውሳኔው የሀገር ውስጥ አምራቾች ሥራ እንዲዘጉ በማስገደድ ከፍተኛ ጉዳት ማድረሱንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት ጎድቷል በሚል በኢንዱስትሪ ሚኒስቴር ቅሬታ የቀረበበት ነበር። ዝርዝሩን ይዘነዋል። የኢትዮጵያ ኤሌክትሪክ አገልግሎት በጋራ መኖሪያ ቤቶች አካባቢ ያለውን የኃይል አቅርቦት ለማሻሻል እየሰራ እንደሚገኝ አስታወቀ። አገልግሎቱ በአዲስ አበባ ዙሪያ የተገነቡና ጊዜያዊ የባለሶስት ፌዝ የጋራ ቆጣሪ ተጠቃሚ ለነበሩ 12879 አባወሮች የነጠላ ፌዝ ቆጣሪ ቅየራ ማከናወኑን ገልጿል። እንነግራችኋለን። በአማራ ክልል በተያዙ ዓመት በባህላዊ መንገድ ግጭቶች የሚፈቱባቸውን የባህል ፍርድ ቤቶች ወደ አገልግሎት እንዲገቡ እንደሚደረግ የክልሉ ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቶች ትንንሽ ጉዳዮችን ከማየት በዘለለ ለሀገራዊ እድገት ጠቀሜታ ያላቸው ተግባራት ላይ እንዲሰሩ እንደሚደረግም ተነግሯል። ተጨማሪው ይዘናል። የሶማሊያ የጸጥታ ኃይሎች በሞቃዲሾ ከፍተኛ ጥበቃ ወደሚደረግለት እስር ቤት የገቡ ሰባት የአልሸባብ ታጣቂዎችን መግደላቸውን አስታውቀዋል። ሁሉም ታጣቂዎች የተገደሉት ለስድስት ሰዓት ከፈጀ ከበባ በኋላ መሆኑን ተነግሯል። ትሰሙታላችሁ። ሩሲያ በዩክሬን ላይ በፈጸመችው የአየር ላይ ጥቃት አምስት ሰዎች ተገደሉት። የዩክሬን ፕሬዝዳንት ቮሎድሚር ዜሌንስኪ እንዳረጋገጡት በሩሲያ ከባድ ድብደባ ከሟቾች ባሻገር ከ10 ሺህ የሚልኩ ደግሞ የኤሌክትሪክ ኃይል አገልግሎት ሎ ተቋርጦባቸዋል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የገንዘብ ሚኒስቴር ፍራፍሬ ነክ መጠጥ አምራቾች ከስድስት ዓመት በፊት በወጣ ደንብ ምክንያት ያልተከፈለ የኤክሳይዝ ታክስ እንዲከፍሉ የሚያስገድደውን የገቢዎች ባለስልጣን ውሳኔን አግዷል። ይህ ውሳኔ የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ እንዲታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል በሚል ማብራሪያ ከሰጠ በኋላ ነው። የገቢዎች ሚኒስቴር ይህንን መስፈርት አሟሉም ያላቸውን አምራቾች የአራት ዓመት የኋላ ታክስ እንዲከፍሉ የሚያስገድድ ውሳኔ ማሳለፉን ተከትሎ ነው። ገንዘብ ሚኒስቴር ውሳኔው የሀገር ውስጥ አምራቾች ስራ እንዲዘጉ ማስገደድ ከፍተኛ ጉዳት ማድረሱ እና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ መሆኑን ገልጿል። ሚኒስቴሩ ግልጽ ባልሆነ የህግ አጻጻፍ ምክንያት ከሸማቾች ያልተሰበሰበውን እዳ በአምራቾች ላይ መጫን ፍትሃዊ አይደለም በማለት ከውሳኔ መድረሱን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት በጋራ መኖሪያ ቤቶች አካባቢ ያለውን የኃይል አቅርቦት ለማሻሻል እየሰራ እንደሚገኝ አስታወቀ። በአዲስ አበባ ከተማ ዙሪያ የተገነቡና ጊዜያዊ ባለ ሶስት ፌዝ የጋራ ቆጣሪ ተጠቃሚ ለነበሩ 12879 አባወራዎች የነጠላ ፌዝ ቆጠራ ቅየራ ማከናወኑን ገልጿል። የቆጣሪ ቅየራው የተከናወነው በኮይ ፈጭና በቦሌ በሻሌ ለሚገኙ የ40/60 የጋራ መኖሪያ ቤቶች ለሆኑ 756 ብሎኮች መሆኑ ተነግሯል። በተጠቀሱት ሳይቶች ላይ የቦሌ በሻሌ 40/60 የጋራ መኖሪያ ቤቶች በስራ ሂደት ላይ ያሉ 900 ቀሪ ቆጣሪዎች ገጠማ በቀጣይ ይከናወናል ያለው አገልግሎቱ የሌሎች ሳይቶች የቆጣሪ ቅየራ ሙሉ በሙሉ መጠናቀቁን ገልጿል። የቆጣሪ ቅየራ የተከናወነው ቀደም ሲል የግል ቆጣሪ ለመቅጠም የሚያስችል መሰረተ ልማት ያልተሟላ በመሆኑ ጊዜያዊ የኤሌክትሪክ ኃይል ሲጠቀሙ ለነበሩ ደንበኞቹ ሲሆን አሁን ላይ መሰረተ ልማቱን ለመዘርጋት የሚያስችል ክፍያ ሙሉ በሙሉ በመክፈሉ ቆጣሪዎቹን መቀየር ተችሏል ብሏል። በቀጣይ በቦሌ ቡልቡላ 28 የጋራ መኖሪያ ቤቶች የሚገኙ ጊዜያዊ ቆጣሪዎችን ለመቀየር ዝግጅት መጠናቀቁንም የተነገረ ሲሆን በአዲስ አበባ መንገዶች ባለስልጣን በኩል የሲ የሲቪል ስራው ሲጠናቀቅ የቆጣሪ ገጠማው ስራ እንደሚከናወን አገልግሎቱ አስታውቋል። በአማራ ክልል በተያዘው ዓመት በባህላዊ መንገድ ግጭቶች የሚፈቱባቸው የባህል ፍርድ ቤቶች ወደ አገልግሎት እንዲገቡ እንደሚደረግ የክልሉ ጠቅላይ ፍርድ ቤት አስታውቋል። አሰራሩን የሚደግፍ አዋጅ በስራ ላይ መዋሉን የገለጹት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ዓለማንታ አግደው አዋጁን መሰረት ተደርጎ በየአካባቢው ያሉ በባህላዊ መንገድ ግጭት የሚፈታባቸው የሽምግልና ስርዓቶች ጥናት ተደርጎባቸው በዚህ ዓመት ወደ ተግባር እንደሚገቡ ገልጸዋል። ይህ ስርዓት በታችኛው ማለትም በወረዳና በቀበሌ ደረጃ የሚተገበር መሆኑን ጠቅሰው እውቅና በመስጠት ወደ ስራ ማስገባት ላይ በትኩረት እንደሚሰራ ክለዋል። ባህላዊ የግጭት አፈታት አሸናፊና ተሸናፊ የሌለው በመሆኑ በተከራካሪዎች መካከል ዘላቂ ሰላም ለማምጣት ከፍተኛ ጠቀሜታ እንደሚኖረው ተናግረዋል። ፍርድ ቤቶች ትንንሽ ጉዳዮችን ከማየት በዘለለ ለሀገራዊ እድገት ጠቀሜታ ያላቸው ተግባራት ላይ እንዲሰሩ እንደሚደረግም ፕሬዚዳንቱ አስረድተዋል ሲል ሪፖርተር ዘግቧል። የአዲስ አበባ ትምህርት ቢሮ የመማሪያ መጽሐፍት ለተማሪዎች አንድ ለአንድ ማዳረሱን አስታወቀ። በአዲሱ የትምህርት ዘመን የተማሪዎች የግብዓት እጥረት እንዳያጋጥም በክረምት ወራት ዝግጅት ሲያደርግ መቆየቱን የገለጹት የቢሮ ኃላፊ ዶክተር ዘላለም ሙላቱ ቢሮው ለሁሉም ተማሪዎች ደብተር፣ የደንብ ልብስና መጻሕፍት ማቅረብ መቻሉን ተናግረዋል። ባለፉት አመታት ከአዲሱ የትምህርት ካሪኩለም ጋር በተያያዘ በተወሰነ መልኩ የመጽሐፍት እጥረት እንደነበር ያስታወሱት ኃላፊው በዘንድሮ አመት ይህንን ችግር እንዳያጋጥም በተደረገ ዝግጅት ለሁሉም ተማሪዎች የመማሪያ መጻሕፍትን አንድ ለአንድ ማዳረስ ተችሏል ብለዋል። በተጨማሪም መምህራን አሰልጥኖ በበቂ ሁኔታ ማሰማራቱንም ገልጿል። በከተማ የትምህርት ጥራትን የተሻለ ለማድረግ የተለያዩ ስትራቴጂዎች ተነድፈው መተግበር ጀምረዋል ያሉት ዶክተር ዘላለም ከዚህ ጋር በተያያዘም የተማሪዎች የትምህርት አቅምና ስነልቦናቸውን የሚያሳድግ የማጠናከሪያ ትምህርት መርሃ ግብር በቅርቡ ይፋ እንደሚያደርጉም ጠቁመዋል። የሶማሊያ የጸጥታ ኃይሎች በሞቃዲሾ ከፍተኛ ጥበቃ ወደሚደረግለት እስር ቤት የገቡ ሰባት የአልሸባብ ታጣቂዎችን መግደላቸውን አስታውቀዋል። ሁሉም ታጣቂዎች የተገደሉት ለስድስት ሰዓታት ከፈጀው ከበባ በኋላ መሆኑን ተነግሯል። ቅዳሜ ዕለት ከአልቃይዳ ጋር ግንኙነት አለው የተባለው የአልሸባብ ቡድን በዋና ከተማ ፕሬዚዳንታዊ ቤተ መንግስት አቅራቢያ በሚገኘው ጎርካ ጂላኮ እስር ቤት ላይ ጥቃት መሰንዘሩ ይታወሳል። እስር ቤቱ በሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ስር ያለ ሲሆን በዋና ከተማዋ ከፍተኛ ጥበቃ ከሚደረግላቸው ቦታዎች ውስጥ አንዱ ነው። ታጣቂዎች ወታደር በመምሰል ወደ ወህኒ ቤቱ ለ ለመግባት መሞከራቸው የተገለጸ ሲሆን በእስር ቤቱ የሚገኘው የአልሸባብ አባላትን ነጻ ለማውጣት ማቀዳቸውንም ተነግሯል። ነገር ግን የሶማሊያ መንግስት በጥቃቱ ወቅት ያመለጠ እስረኛ እንደሌለ ገልጿል። በጸጥታ ኃይሎች ላይ የደረሰው ጉዳት ግን በትክክል አልተገለጸም። የቅዳሜው ጥቃት የደረሰው የፌዴራል መንግስት በሞቃዲሾ ለረዥም ጊዜ ተዘግቶ የቆዩትን በርካታ መንገዶች እንዲከፈቱ ካደረገ ከጥቂት ሰዓታት በኋላ ነው። መንገዶቹ እንዲዘጉ የተደረጉት ወሳኝ መንግስት ቦታዎችን ለመጠበቅ በሚል ነበር። ነገር ግን ነዋሪዎች የትራፊክና የንግድ እንቅስቃሴ ላይ እንቅፋት እየፈጠሩ እንደሆነ ሲከራከሩ ቆይተዋል።

ሩሲያ በዩክሬን ላይ በፈጸመችው የአየር ላይ ጥቃት አምስት ሰዎች ተገደሉ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እንዳረጋገጡት በሩሲያ ከባድ ድብደባ ከሟቾች ባሻገር ከ1000 የሚልቁ ደግሞ የኤሌክትሪክ ኃይል አገልግሎት ተቋርጦባቸዋል። የአሁኑ የሩሲያ ጥቃት በአብዛኛው ኢላማውን ያደረገው በሌቪቭ ምዕራባዊ ክፍል እንደሆነ የተነገረ ሲሆን በአቅራቢያው ባለችው የላፓይቭካ መንደር ነዋሪ የነበሩ አራት የአንድ ቤተሰብ አባላት በጥቃቱ ተገድለዋል ብሏል። ቀሪዋ አንድ ዩክሬናዊት ደግሞ በአመዛኙ በሩሲያ ጦር እጅ በሚገኘው የዛፖርጂያ ግዛት ውስጥ የተገደለች እንደሆነ ተዘግቧል። የሩሲያ መከላከያ ሚኒስቴር በዩክሬን ወታደራዊ እና የመሰረተ ልማት ኢላማዎች ላይ የተሳካ ግዙፍ ድብደባ ማድረጉን ሲገልጽ ፕሬዚዳንት ዜሌንስኪ በበኩላቸው የሩሲያ ጦር 50 ሚሳይሎችን እና ከ500 በላይ ድሮኖችን አስወንጭፎብኛል ሲሉ አስታውቋል። ፕሬዚዳንቱ አክለውም ተጨማሪ የጦር መሳሪያ ድጋፎች እንዲደረጉ የተደረሱ የመከላከያ ስምምነቶች በአፋጣኝ ተግባራዊ እንዲደረጉ እንሻለን ሲሉ ማሳሰባቸውን የዘገበው ቢቢሲ ነው። ሐማስን እና እስራኤልን በማደራደር ከፍተኛ ድርሻ ይኖሯቸዋል የተባሉት ሀገራት ለስብሰባ ተቀምጠዋል። ሀገራቱ በዛሬው ዕለት በግብጽ በሚያካሂዱት ስብሰባ ዋነኛው የመወያያ ጉዳያቸው ከሰሞኑ ዶናልድ ትራምፕ ያቀረቡትን የሰላም አማራጭ እንደሆነም ተሰምቷል። በዛሬው ዕለት እንደሚካሄድ የሚጠበቀው የሐማስና እስራኤል አደራዳሪዎች ስብሰባ በተመለከተም ትራምፕ በሰጡት አስተያየት አደራዳሪ ሀገራቱ በጣም ሊፈጡን ይገባል ሲሉ አሳስበዋል። የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ የገለጹት ትራምፕ ለዚህም ሁሉን አደራዳሪ አካላት ሂደቱን ሊያፋጡን ይገባል ሲሉ አሳስበዋል። አክሎም ጊዜው በጣም አንገብጋቢ ተገቢ ነው ያሉ ሲሆን ሂደቱ የማይፈጠን ከሆነ ግን ደም መፋሰሱ ይቀጥላል ሲሉ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ተናግረዋል። ትራምፕ ካቀረቧቸው የሰላም ሀሳቦች መካከል ሐማስ በእጁ የሚገኙ እስራኤላውያን ታጋቾችን መልቀቅ፣ ጋዛ በታጣቂዎች ሳይሆን በምሁራን እንድትመራ የተኩስ አቁም ማድረግ ና በሌሎች አብዛኞቹ ሀሳቦች ላይ መስማማቱን ቢገልጽም ወሳኝ ናቸው ተብሎ በሚታሰቡ ሙሉ በሙሉ ትጥቅ መፍታት እንዲሁም አዲስ እንዲመሰረት በሚፈለገው የሲቪል መንግስት ላይ የሚኖረውን ድርሻ በተመለከተ ያለው ነገር አለመኖሩን አልጀዚራ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን፣ የእሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ